ዳ ባለጌ ባልብቶ ነው። ይህን ያህል ሚስትህን አስንቀ ለውሽሚት አግዘ። ሩታ ስነስርዓትሽን ያዥ። ሩታ የምታወሪውን ነገር ጠብቂ። ሩታ የሰውን ስሜት አትውጂ። ሩታ ሩታ ሩታ ሩታ ሩታ ሩታ ሩታ ሩታ አንዴ እስኪ ዘወር ብለ ውሽሚትህን ማለት ነው። ምንድን ነው? ለምንድን ነው ይህን ቴክስት የላክሹ? ምን ማለት ፈልገሽ ነው? ለካ በትዳሬ አንቺ ነሽ እየገባሽ ምትበጠብጪ ምን ፈልገሽ ነው? ከኔ ከሚስቴ ከልጄ ምን ፈልገሽ ነው? በቃ የኔና የንቺ ግንኙነት ይብቃ ተባብለን ነበር እኮ። ከዛ በኋላ ሩታ የፈለገ ነገር ትበልሽ። ለምንድን ነው ይሄን ቴክስት ልትልኪላት የቻልሽ? እሷን ስትነኪ እኔን ምትነኪ እኮ ነው፣ እምትነኪ ነሽ እኮ። እንዴት ሚስቴን፣ እንዲት ያለሽ ብለህ እንደ ወንድ ዞር ብለህ ለምንድን ነው ውሽም ማትጠይቀው? የፈረደባት በቃ ሩታ ሩታ ሩታ ሩታ በጣም ባለጌ ነው በጣም ማለት ነው። እና ሩታ ተናዳ ስሜታዊ ሆና የላከችላትን ቴክስት እንግዲህ ለአንተም ያሳየችህ ምንድን ነው ለምንድን ነው እንደዚህ ያልሹ ብለህ አንተ ሄርሜላ ላይ ትቆጣ እየተቆጣ ማየት ፈልጋ ነበር ሩታ። አንተ ግን ጭራሽ ተገልብጠህ ሩታ ላይ እሬ በከንቱ አልክ ማለት ነው። እና እንደሚጨናነቅ ሰው ምናምን ምናምን ራስህን እያስጨነቅ ምናምን ምናምን ለምድን ነው የተጨነከው? ውሽማ ስለተነካች? ውሽማህም እኮ ያንተን ፊት አይታ ነው። ሄርሜላ ያንተን ፊት አይታ ነው ልትመታ በገዛ ግቢዋ፣ እቺ አራስን ልጅ እጇን ምትፈነጨው ምናምን ልትመታ ነው እኮ። አንተ ለምንድን ነው ቆይ፣ ወንድ ማቶ ነው። ለምንድን ነውስ ትክክለኛውን መንገድ ማት ሄደው? እስከ መቼ ነው አንተ ጅላጅል ጅል ሆነ የምትቀረው? ቆይ፣ ለምንድን ነው የሄደ የመጣ አንተ ላይ የሚጠቀመው? ሄርሜላ ምንህናትና ነው ይህን ያህል ለልጅህ እናት ለሚስትህ ክብር የሚስትህን የልጅህ እናትህን ክብር ዝቅ አድርገህ ለሄርሜላ ቆመህ የምትከራከረው ሄርሜላ ምንህ ናት? ምንስ ነው ያቀመሰች? እስኪ ይህንን ቪዲዮ የጫንከውን ቪዲዮ መለስ ብለ እየው። እስኪ ምን እያልክ ነበረ? ለሩታ ምንድን ነው እያልካት? ስስት እኮ ነው ለሩታ መመለስ የነበረብህ አንተ ግን በስስት ሄርሜላ ሄርሜላ ምንድን ነው ይሄ ቴክስት ነ አረባኬ እውነቴን ነው፣ እኔዝ እውነቴን ነው የምላችሁ፣ ሰዎቼ አልተኙም እንጂ እየጮህ በማማሳያ ነበር፣ እየጠባበስኩ መወረው ማለት ነው። ዛሬ ቆይ፣ አብሬሽ ምን እየሆነ ነው? እቺ ልጅ ምንድን ነው ያቀመሰችው? የምር ወይኔ ጉዴ ፈላ። ምንድን ነው ይሄ ደግሞ ፊቴ ላይ ያለው ምንድን ነው? ቆይ ሄርሜላ ለአብርሽ ምንድን ነው ያቀመሰችው? ወገን፣ እኔ የበላውም ነገር እኔ አይቤ ብቻ አይመስልኝም የበላው አይቤ። በቅቤማ ደህና አድርጋ ነው ያበላችሁ ሄርሜላ ማለት ነው። ያኔ ገጠር አያቷ ሰፈሩ የወሰደችው ቀን ቃል የሆነ ነገር አቅምሰዋለች እንዴ? ይሄማ፣ እሙሙ ብቻ አይደለም የሙሙ ብቻ አይደለም እሙሙ እኮ አንዳንዶች አንዶች ይረሳሉ፣ ይረሳሉ እኮ ሄርሜላ ግን የሆነ ነገር አብልተዋለች አብርሽን ማለት ነው። በቃ ለትዳሩ ክብር እንዳይኖረው ለሚስቱ ክብር እንዳይኖረው ከሚስቱና ከእሷ እሷ በልጣ እንድትታይበት። እዚች ጋ ኮ ልጅ ከሰጠች ገና ወራ አልሆነም። ቢያንስ ማለት ነው በቃ ለየምሰል እንደው ለሩታ ደስ እንዲላል እንዲህ። ሄርሜላ ምንድን ነው እንደዚህ አይነት ልጅ አትመስይኝም ነበረ። ምንድን ነው ለምንድን ቴክስት የጻፍሽው? ለምንስ ከሩታ ውጪ ሌላ ሰው ነካሽ ብለህ ማለት ነው መናገር ነበረብህ። አንተ ግን ሄርሜላን በስሰት እያየ ሩታን ታወዳድቃለ ሩታን አንቺ በቃ ሁሌ ነገረኛ ነሽ። አንቺ በቃ ሁሌ ጨቅጫካ ነሽ። አንቺ በቃ የሰጣት ካራክተር እኮ ነው እንደዚህ የሚያደርጋት አናቅም እንደ የሰጣት ካራክተር ነው አብርሽ የሰጣት ዛሬ በተለቀቀው ነገር ላይ እኔ አብርሽ ላይ ነው የምፈርደው ማለት ነው። ከዚህ በፊት ሩታን አይደል እየተቆጣ የነበረው የዛሬው ግን አብርሽ በጣም በቃ ይሆናል አይደል መስመር ስታጣህ። በጣም ለሩታ ያለህ ንቀት በጣም በቃ ሩታ እኮ በሴት ልጅ ብዙ ስታወራ ብዙ ስትጨቃጨቅ የፍቅር እኮ ነው አንተ ወደ ሌላ ራስ እንዳትሄድባት ቀንታ እኮ ነው። ወዳህ እኮ ነው። አፍቅራህ እኮ ነው። ምን አንድ ሰው ምን እንዳለ ታውቃላችሁ? ሴት ልጅ ዝም ስትል ፍሯት። ዝም ካለች ሴት ልጅ የሆነ ነገር አስባ ነው፣ ተንኮል አስባ ነው፣ ስላንተ መጨነቅ አስባ ነው። ለምሳሌ ባልና ሚስት ላይ ሴት ልጅ ጨቅጫቃ ስትሆን ለምን አረፈድክ፣ ለምን ይሄን ሰራ፣ ለምን እችን ሴት አየህ፣ ለምን እችን ሴት አወራህ፣ ለምን እንደዚህ አድር፣ ለምን ከዚህ ሴት ጋር እንዲሆን ብላ ብትለው ለምን መሸህ ለምን አመሸህ ለምን ኳስ አይተቆየ ብላ የምትለው ያን ሰው ስለምታፈቅረው፣ አደጋ እንዳይደርስበት ሴቶች እንዳይወስዱባት የተለያየ ምክንያት አላት። ነገር ግን ይህን ነገር ብላ ብላ ብላ ስታቆም ያችን ሴት ፍሯት ብለዋል አንዱ ማለት ነው። ምክንያቱም ያቺ ሴት ያቆመችው በቅቷታል። በቃ ወደ ራሷ ልትመለስ ነው፣ ወደ ህይወቷ ልትመለስ ነው። ለዛ ነው ያቺ ሴት ዝም ያለችው በቃ ወደ ራሷ ተመልሳ እራሷን እያነፀች ነው። በምን መልኩ ካንተ እንደምትለይ በምን መልኩ ካንተ ግን ጥል እንደምትል እያሰበች ነው። ያኔ ሚስትህን ፍራታል አንዱ ማለት ነው። ያኔ ሚስትህን ተጠንቀቃት በቃ ብለዋለም ማለት ነው። እና እውነቱን ነው። እኛ ሴቶች ብዙ የምናወራው ብዙ የምንጨቀጨቀው ብዙ ሰበባ ሰበብ የምንፈልገው ስናፈቅር ነው ደግሞ ግን ጥል ብለን ማናወራው ማንጨቃጨቀው የሆነ ነገር አስበን ነው። ስለዚህ ሩታ ይሄ ሁሉ የምትሆንልህ ለአንተ ስለምታፈቅርህ ነው። ኢብን እኮ በመጥፋት ሰዓት አንተ ስታገኘህ እቅፍ ነው ያደረገች እኮ የት ነበርክ አላለችህም። ወልዳህ እኮ ጉንጭህን ነው የሳመች የት ነበርክ አልተባልክም እኮ ለምን? ስለምታፈቅርህ በቃ። አላደለ እስኪ እራሷ እኮ ትናንትና ተናግራለች። ብዙ ስህተቶችን ሰርተዋል፣ ግን ተመልሶ ሲመጣ እስኪ አንዴ እድል ልስጠወቃ ብዬ ከራሴ ጋር ብዙ ሳልነጋገር ነው ያቀረብኩት ብላለች እኮ እና ሩታ የምትሆነው ነገር እኛ የእኛ ሴቶች ባህሪ ነው። ማንም ሰው ባሉን ሌላ ሰው ሊያቅፍበት፣ ሊነካው፣ ሊደባብሰው፣ ሊስመው፣ ሰርፕራይዝ ሊያደርገው ማንም ሰው አይፈልግም። እኔ እንደው ሩታ በጣም በቃ ትዕግስተኛ ናት ብዬ ነው የማስበው፣ የፈለገ ስራ ቢሆን ማለት ነው የፈለገ ነገር ቢሆን ትላንትና ሩታም ብለዋለች። መረን በቃ ድንበር መጣስ የለበትም። የፈለገ ሴቶች ከሱ መለወጥን ቢፈልጉ መፈመስን ቢፈልጉም እሱ ግን ድንበር ለምን ይስታል? ለምንድን ነው እኔ ላይ ድንበር ሚስተው ብላ ነው የተናገረችው። እኔ የሚዲያ ሰውንን እናቀለም ብዙ ሰዎች ይመጣሉ ግን ለምን ለምን መስመር ይስታል? መስመር እየሳተ ነው ያስቸገረኝ። እኔ ሚዲያ ላይ ይሄ ነው ብዬ መናገር የማልችለውን ቁስል ይዣለው ነው ያለችው። ተረዷት፣ እዚህ ጋር ማለት ነው። ስለዚህ ሩታ በየቦታው ሄዳ ብርብር ብትል አይፈረድባትም። በቃ መብቷ ነው። ባሏ ነው። ባሏ ሌላ ሴት እያንትን እያለች ነው እንዲ እና ሩታ ላይ ደግሞ የጠላሁት ምን መሰላችሁ? ይህንን ቴክስት ያው በእርግጥ እሷ ቅድም ተናገር ያለው አብርሽንም ሄርሜላንም ጠርታ ያወራችሁ አብርሽ ለሄርሜላ በሩታ አጠገብ ከሁለት አንዱ መርጦ ትኩረቱን ስቦ ለሄርሜላ ገባችዋ፣ ለሩታ አግዞ ለሄርሜላ እንዲቆጣ ለምን ይሄን አደረግሽ ብሎ ፌስ ቱ ፌስ እንዲገናኙ ፈልገ ነው። ግን እኔ ለምን ይሄን እድል ሰጠሻት ድጋሚ ነው ምለው። በቃ እቺ ሴት እኮ አታስፈልግም። በቃ አንቺ በራስሽ ወስንሽ ከአብርሽ ጋር መለያየትም ከሆነ ራስሽን አሳምነሽ እርምጃ መውሰድ፣ አይ መቀጠልም ከሆነ ደግሞ ይህን ቴክስት ለብቻው አሳየተሽ ለምን መሰለሽ አብርሽ አሁን ታቅያለሽ ባህሪውን። እኔ አልነግርሽም። በአጠቃላይ ግን አብርሽ የሆነ በቃ ጅልማ ይባል ሞኝማ ይባል ብልጥማ ይባል እኔ እንጃ፣ የስራውም ሲስተም ይሁን አላውቅም። በቃ የሆነ ለሄርሜላ ያለው ስሜት ለየት ይላል። እሱን እኛ አይተናል። እኛ ተረተንሻል ሩታዬ፣ ግን ከማይሆን ሰው ነው የምትደክመው። እንደው እሱን ላይ ብቻ አግኝተሽ እንዴት እንዴ፣ ተለኛለች ብለሽ ብትሞየው ነበር የሚሻለው። ያው አብርሽ መሞላት ስለሚወድ ማለት ነው። ይችም ደና አድርጋ ሞልታው ነው እንደዚህም ይሆንብሽ። እና በመጨረሻ ደግሞ የተሳሳትሽው ነገር ምንድን ነው መሰለሽ? ደና አድርገሽ መለካት ነበረብሽ ሄርሜላን ጫፓ በቃ የሆነ ያለ አይደለም እንያችሁ ስትበጣበጡ ስትማቱ እንያችሁ የምሬ ነው ማለት እሷም አራስ ላይ እጇን ስትዘነዝር እንያት ያኔ ምን እንደምናደርጋት እናቃለን እና ትላንትና ነው ትላንት ወደ ከፈታት ትርሻት አይደል አሁን ደግሞ ለምን ያልመታሻት እንደዚህ መዛቱ ብቻ እኮ ውጤት አያደርግም ምቻት የሆነ ቀን ጠርተሽ ቅጥቅጥ አድርጊያት ማለት ነው ወይም ውሻውን ለቀቂባት በቃ ጨዋታው ይድበቅ ዝም ብላችሁ ብቻ አትበሉ ሹሃዛ ግርግርግርግርግር ወይኔ ቀለማ፣ የእነዚህ ልጆች እና ከቲክቶክ ወደ እዚህ ሰፈር ደግሞ መተና ተከታተሏቸው። እንግዲህ ምንም ማድረግ አይቻልም። ወይ ወይ እናንተ ቆይ፣ መጨረሻቸው ምንድን ነው የሚሆነው? የገባኝ ነገር ማለት ነው። እና አብረሽ፣ መጨረሻ ሚስትህን ማጣጣል ሆነ ስራ። ወይኔ ቀለማ፣ ወይኔ ቀለማ፣ ምንም ማድረግ አይቻልም። እኔ አንተን ሀገር ስገባ ነው የማገኘህ። በቃ ሌላ ነገር የለም። አገር ስመጣ ግን ምን እንደማደርግ ወይም ጉባኤ ስትመጣ